ሰላም፣ እንዴት ናችሁ? ውዴ ቻናል ቤተሰቦች ሚድዋይፍ አባይ ነኝ። ስለ ህፃናት ክትባት ምን ያህል ያውቃሉ? ህፃናትስ ምን ምን ክትባት ይወስዳሉ? የሚወስዱት ክትባትስ በየትኛው ጊዜ ላይ ይሰጣል? የሚወስዱት ክትባትም ደግሞ ከምን ምን አይነት በሽታዎች ይከላከላል? እንዲሁም ህፃናት ክትባት በሚወስዱበት በተጓዳኝ ወይም በዛው በሚመጡበት ጊዜ ላይ ሌሎች ተጨማሪ ነገሮችን ምን ምን ነገሮችን ይወስዳሉ? እንዲሁም ደግሞ አንድ አዲስ የተጨመረ ክትባት አለ ያ ክትባት ምንድን ነው? ጥቅሙ፣ አገልግሎቱ መቼ ይሰጣል? የሚሉትና ሌሎችንም መረጃዎች የማቀርብላችሁ ይሆናል። ቪዲዮ ማየት ስትጀምሩ ላይክ አድርጉ፣ ቻናሉን ሳብስክራይብ። ስለ ህጻናት ክትባት ከዚህ በፊት ያው በብዙ መንገድ በብዙ መረጃዎች ብዙ ነገሮች ልትሰሙ ትችላላችሁ። ስለዚህ ዛሬ ላይ ነግራችሁ የመጣሁት አጠር አጠር ያሉ በጣም ጠቃሚ ናቸው የምላቸው መረጃዎችን፣ ቅድም ከላይ የዘረዘርኳቸውን ነገሮችን ነው ማስታወሳችሁ ስለዚህ ምንድን ነው? ስለ ህጻናት ክትባት ስናነሳ ህጻናት ክትባት መቼ ይጀምራሉ? ከመቼ ጊዜ ጀምሮ ክትባት መውሰድ ይጀምራሉ? ምንም አይነት ክትባት ይሰጣሉ የሚለውን እያንዳንዱ ነው የምናየው ይሆናል። ስለዚህ ህጻናት ከተወለዱበት ቀን ጀምሮ ክትባት መውሰድ ይጀምራሉ ማለት ነው። ስለዚህ አንድ ህጻን እንደተወለደ ሌሎች መደበኛ የሚሰጡ ነገሮች እንዳሉ ነው። ክትባት ብለን የምንጠራቸውን ግን እነዚህ ቢሲጅ ወይም የሳምባ ነቀርሳ ቲቪ መከላከያ ክትባት የሚባለውን ይወስዳል። እንዲሁም ፖሊዮ ዜሮ የፖሊዮ ቫይረስ ወይም የልጅነት ልምሻ መከላከያ ክትባትን አንድ ህፃን ወዲያውኑ እንደተወለደ የሚያገኛቸው ክትባቶች ናቸው ማለት ነው እነዚህ ሁለቱ ከዚህ በተጨማሪ ደግሞ መደበኛ ክትባት ወይም ከ ከአርባ አምስት ቀን ጀምሮ የሚሰጡ ክትባቶች አሉ ስለዚህ እነዛ ክትባቶች ምንም ናቸው መች መች ይሰጣሉ የሚለውን ምና ይሆናል ስለዚህ እነዚህ ክትባቶች ምንም ናቸው ብለን ስንጀምር አርባ አምስት ቀን ላይ የሚሰጡ በአፍ ጠብተው ለት የሚወሰዱ ክትባቶች አሉ። እንዲሁም ግራና ቀኝ እግር መርፌ ላይ የሚወሰዱ ክትባቶች አሉ። በአፍ የሚሰጠው አንደኛው ክትባት ምንድን ነው? የፖሊዮ ቫይረስ ወይም የልጅነት ልምሻ መከላከያ ክትባት ፖሊዮዋን ተብሎ ይሰጣል። እንዲሁም ደግሞ ሮታዋን ተብሎ ይሰጣል። ለህፃናት ተቅማት እንዳያጠቃቸው የተቅማጥ መከላከያ ክትባት ይሰጣል ማለት ነው። ሌላው ምንድን ነው? በመርፌ መልክ ከሚወስዱት ክትባቶች መካከል ቀኝ እግሩ ላይ የሚሰጠው የሳምባ ምች መከላከያ ክትባት ወይም የኒሞኒያ በሽታ መከላከያ ክትባት በመርፌ መልክ ቀኝ እግሩ ላይ ይወስዳል ማለት ነው። ግራ ግር ላይ ደግሞ እንዲሁ በአንድ መርፌ መልክ ወደ አምስት አይነት ክትባቶችን በአንድ ላይ ያጠቃሉ የያዘ ክትባት ይወስዳሉ እንደ ጉንፋን፣ ትክትክ፣ መንጋጋቆልፍ፣ የጉበት ቫይረስ ክትባት ሌሎችንም ጨምሮ ወይም ፔንታዋን ተብሎ የመጀመሪያውን ክትባት አብሮ ከ45 ቀን ላይ እነዚህ የሚጀመሩ ወይም የሚሰጡ ናቸው ማለት ነው። ስለዚህ እነዚህን ክትባቶች አንድ ህጻን ከተከተበ በኋላ መጠነኛ የሆኑ ድንገተኛ ምልክቶች ሊያጋጥሙ ይችላሉ። ለምሳሌ ግራና ቀኝ እግር ከተወጋበት ቦታ ላይ መጠነኛ የሆነ መጠጠር መበቅላት ሊኖር ይችላል። ማልቀስ፣ መነጫነጭ፣ መጠነኛ የሆነ ትኩሳት ይኖራል። ስለዚህ ህጻናቶቻችሁ እንዲየሆኑ እንዳያስቸግሯችሁ ደግሞ ባለሙያ ከክትባት በኋላ የሚያዝላችሁን መድኃኒት ማስታገሻ ፓራስታሞል ሳፖዚተር ያለ ያንን ከክትባት በፊትም ማድረግ ይቻላል። ከተከተቡ በኋላም ቤት እንደገባችሁ ማድረግ ትችላላችሁ። ስለዚህ እነዚህ ክትባቶች አርባ አምስተኛ ቀን ላይ ወይም ስድስተኛው ሳምንት ላይ ጀምሮ ይሰጣሉ ዘንድ ቀጣይ ቀጠሮ የሚሆነው መቼ ነው? ከ28 ቀን በኋላ ወይም አስረኛው ሳምንት ላይ አርባ አምስት ቀን ላይ የወሰደው ክትባት ይደገማል ማለት ነው። ሶስተኛ ዙር ደግሞ እነዚሁ ክትባቶችን ጨምሮ ሌላ አንድ ተጨማሪ ክትባት አለ የአይፒቪ ኢናክቲቬትድ ፖሊዮ ቫይረስ ወይም ደግሞ የፖሊዮ ማጠናከሪያ ክትባት በመርፌ መልክ ይሰጣል፣ ቀኝ እግሩ ላይ ወደ ሶስት ወር ከምናምን ሲሆነው ማለት ነው። ስለዚህ አንድ ሕፃን ሶስት ወር ከምናምን ሲሆነው ተጨማሪ አንድ መርፌ ያለው ማለት ነው። ግራ እግር አንድ መርፌ፣ ቀኝ እግር ላይ ሁለት መርፌ ይወስዳል ማለት ነው። ከዛ ውጭ ቀጣይ ቀጠሮ የሚሆነው ስለ ክትባት መቼ ነው? ዘጠኝ ወር ሲገባ አንድ ልጅ ዘጠኝ ወር ሲገባ ሶስት ወር ላይ የጀመረው የፖሊዮ መከላከያ ክትባት በመርፌ ሁለተኛ ዙር ይወስዳል። እንዲሁም ደግሞ ግራ ክንዱ ላይ ግራ እጁ ላይ ማለት ነው 45 ዲግሪ የኩፊ መከላከያ ክትባት ይወስዳል ማለት ነው ዘጠኝ ወር ላይ። ከዛ የመጨረሻው ክትባት መቼ ነው? አንድ አመት ከሶስት ወር ሲሆነው የኩፊ መከላከያ ክትባት ወይም ሚዝልቱ የኩፊ መከላከያ ክትባት ሁለት ብለን ምንጠራውን ይወስዳል። ይህንን በወሰደበት ጊዜ አንድ ህፃን ሙሉ በሙሉ ክትባቱን ተከትቧል ይባላል ወይም ክትባት ሙሉ በሙሉ ጨረሰ የምንለው አንድ አመት ከሶስት ወር ላይ ያለውን ክትባት ሲከተብ ነው ማለት ነው። ከሌሎች ከዛ በፊት ያሉ ክትባቶችንም ጨምሮ ማለት ነው። ስለዚህ አንድ እናት ልጇን ስታስከትብ እነኝህን በሙሉ ክትባቶችን ማስከተብ መርሳት የለባትም ማለት ነው። ክትባት በሚጨርስበት ጊዜ ማህተም ተደርጎ ፎቶ ተመቶ የተቋሙ ማህተም ባለሙያው ፈርሞ ይሰጣታል ማለት ነው። ስለዚህ እነዚህን ነገሮች መርሳት የለባትም ማለት ነው። ሌላው ምንድን ነው? ከክትባት ጎን ለጎን አብረው ሊሄዱ የሚችሉ እንደ ቫይታሚን፣ ዲወርሚንግ ወይም የትላትል መድኃኒት፣ የእድገት ክትትል ምናምን የሚባሉ አሉ። ስለዚህ እነሱን ነገሮችም አብረው የሚሄዱ ናቸው። ስለዚህ የህፃናት የአእምሮ እድገት ክትትልና የስርዓተ ምግብ እድገት ሁኔታ ክትትል እስከ ሁለት ዓመት ድረስ የአምሮ እድገት ክትትል ይቀጥላል። በየወሩ እየመጣ አንድ ህጻን ልጅ ቼክ ይደረጋል ማለት ነው። ሌላው ቫይታሚን ከ ስድስት ወር ጀምሮ ይወሰዳል በ ስድስት ወር ላይ አንድ አመት ላይ አንድ አመት ከ ስድስት ወር እያለ በየ ስድስት ወሩ እስከ አምስት ዓመት ድረስ አንድ ህጻ ልጅ ቫይታሚን ይወስዳል ማለት ነው ስለዚህ እነዚህ ጎን ለጎን ሊወሰዱ የሚችሉ ነገሮች ናቸው ሌላው ደግሞ ምንድነው የዲወርሚንግ ወይም የእንጀትና ጥገኛ ትላትል መከላከያ መድኃኒት ከ ሁለት ዓመት ጀምሮ ይወሰዳል ስለዚህ ይሄም እስከ አምስት አመት ይቀጥላል ለህፃናት ለዚህኛው አንደኛው አብሮ ሊሄድ የሚችል ነገር ነው ማለት ነው ሌላው ምንድ ነው፣ መጨረሻ ላይ ነግራችኋለሁ ያልኩት አዲስ የተጨመረ ክትባት አለ ያልኳችሁ የጉበት ቫይረስ መከላከያ ክትባት ወይም ሄፓታይተስ ቢ ቫይረስ በርዝዶዝ ተብሎ የሚጠራ ክትባት በቅርብ የተጀመራለ። ልክ እሱ የሚሰጠው መቼ ነው? ልክ እንደነ ቢሲጂ እንደ ሳንባ ነቀርሳ ክትባት ወይም እንደ ፖሊዮ መከላከያ ክትባት እንደተወለዱ ነው። ሞስትሊ በ24 ሰዓት ውስጥ ቢሰጥ ነው በጣም ጥሩ የሚሆነው። ስለዚህ አንድ ህጻን በተወለደ በሀያ አራት ሰዓታት ውስጥ የጉበት ቫይረስ መከላከያ ክትባት ይሰጣል። እሱም በቅርቡ ነው የተጀመረው ማለት ነው። ስለዚህ አንድ እናት ልጇን የጉበት ቫይረስ ክትባት መከተቡን ማረጋገጥ አለባት ማለት ነው እንደተወለደ። ስለዚህ እነዚህ በሙሉ ስለ ክትባት ያሉ መረጃዎች ናቸው።